ጋይስ ትልቅ ትልቅ ሰው አገኝቻለሁ። እንግዲህ ማስተር አብነት ለመጀመሪያ ጊዜ ተገናኝተናል። በአካል ስላገኘሁ ደስ ብሎኛል። ሰላም ተባብለናል። ስለቀረጻው እንደገና ሰላም እንባባል። ኤኒወይ አሁን ማስተር አብነትን እያየውት ማለት ነው። ብዙ ሰው ምን ይለኛል እኔ ማለት ነው። ሳይህ የዋህ ነ ግልጽነ ምናምን ይሉኛል። አይገባኝም ገባቸው። አሁን ግን ማስተር አብነትን ሳየው፣ አይኑን ሳየው ማለት ነው እግዚአብሔርን ልቤ የበለጠ ፍቅር ይሰማኛል ይውህና ይሰማኛል እና ላይክ ምን ልበልህ ምንም ሳትናገር ማለት ነው ላነብህ እችላለሁ። እና በጣም ነው የማመሰግንህ ለሁሉም ለምታደርገው ነገር። አሁን አንተ የኔ አርአያ ነህ ብለህ ብዬ አስባለሁ። እውነት ቲክቶክ አሁን ያን ያህል አልጠቀምም ነበረ። የሀበሻ እንትን አይመጣልኝም ነበር ውጭ ሀገር እያለሁ እዛ ወስደውም ነበረ። እና አሁን ስመጣ ግን ሳየው ስቀላቀል አንተም የበለጠ እየመጣ እያየው ነበረ እና በጣም አመሰግናለሁ። ምን ያህል ከባድ እንደሆነ አውቀዋለሁ። ገባህ የብዙ ሰዎችን ጭንቀት የተለያዩ ጭንቀቶች አሉ። የተለያዩ የህይወት አቅጣጫዎች ያሉ ችግር ውስጥ ያሉ ሰዎች ከራስ ወጥተ ወደ ሌላ ህይወት እየቀያየርክ ነው ያለው። እነሱን ለማገዝ ማለት ነውና በጣም ትልቅ ነገር ነው እየሰራክ ያለው። ያለ ጥንካሬ ደግሞ እንደ ቀላል እንዳታየው በጣም እውነት የአንድ ሚሊዮን ሰው ጥንካሬ ነው ያለ አመሰግናለሁ ልንፈልጋለሁ፣ አብረን ሆነን ደግሞ የሆነ ትልቅ ነገር እንደምንሰራ እርግጠኛ እግዚአብሔር ይረዳል አይደል። በጣም አመሰግናለሁ። ስለአንተ ደግሞ እግዚአብሔርን ነው ማመሰግነው። ቀንና ታ ይወሰደበት ለሰዎች የምታደርጉት መልካም ነገር። እኔ ደግሞ ሌላው ማለት የሚፈልገው ነገር ኤቢ በጣም አዶናይን የገለጸው ሰው ነው በትክክል። እና አንድ ሁለቴ ከዚህ በፊት ተገናኝተን፣ ልቡ አይቀየር ልጅ ነው። ስንት ቻሌንጆች እንዳሉበት አውቃለሁ ሳይነግረኝ፣ ነገሮች ብቻ ቃ

ይመስላል እናንተን የሚጠላችሁ ወዳጅ መስሎ አጠገባችሁ ያለ እንጂ ጠላት አለ የጠሏችሁ ሰዎች ያከብሯችኋል፣ ማለት ነው። ለዛ ነው እኔ የማይወዱኝን ሰዎች የመወድበት ብቸኛው ምክንያት በቃ ፊት ለፊት ነው ጥላቻቸው። አልመቻቸው በቃ እንከባበራል ወዳለሁ ብለው ግን በህይወቴ ውስጥ ያሉ አፍቃሪ መስሎ የሚመጡ ሰዎችን ልታገላቸው አልችል ዘናጋችሁበት ሰዓት ከኋላ ያርዷቸዋል። እሱ አሁን ይሄን ነው እያደረገ ያለው። ይውድሻል ይውሻል ጓደኞቹ መት አይሻል። ምን ያህል እንደናቁሽ ምን ያህል ሊጠቀሙብሽ እንደፈለጉ በየዋህነት አንቺ ንግግሩ እንኳን ስትነግሪኝ የሆነ በቃ በየዋህነት ነው የተናገርሽው። አሁን እራሱ ምስኪን መሆንሽ ያስታውቃል። ታሳዝኛለች አንቺ አሁን በዚህ በየዋናዎች ብትታረጅ ምንም ማንም አይደርስልሽ። ስት አመት የለፋሽ የደከምሽበት ነገ ገብቺ ቢዝነስ ሰርቺ ይለወጣለሁ ብለሽ ወገብሽን አስለሽ ሽንት ቤት አጥበሽ እየተገላመጥሽ ሁለት ዓመት ልፋትሽ ሁለት ቀን በሶስት ቀን ፍቅር ሰጠዎች ብሎ አብሮሽ አድሮ ምን እንደፈለገ ምናምን፣ አንቺ አታስቢ ባላገኘው ብለሽ ነው የምታስቢው። ገንዞሽ ይሄዳል፣ ከተስፋ ነው የምትቆርጭው። እናት አይደርስልሽ፣ አባት አይደርስልሽ፣ ይረዳሽ ህግ አይደርስልሽ። ምክንያቱ ፍቅረኛው ነች፣ ባህሏ ነው፣ ሊያገባት ነበር ነው የሚባል። ፍትህን የሚሰጥሽ ማንም ሰው የለም። ጋይስ እንድታሰምሩበት የምፈልገው ነገር ከሰው ልጅ ፍትህ ታገኝ እንዳትቀደሙ ብቻ፣ ተቀድማችሁ እንዳትገኙ እንጂ፣ ህይወታችሁ ከተበላሸ በኋላ ሰው ከንፈር ነው የሚመጥላችሁ። የሰዎች ላይክ እና ኢሞጂ ማሞቂያ ነው ምትሆኑት። ታሪካችሁ መታችሁ እንኳ የምትናገሩ ሰው ኢሞጂ እና ላይክ ኮመንት ነው የሚሰጣችሁ። ማንም ህይወታችሁን መልሶ አይሰጣችሁ። ለራሳችሁ ህይወት ዘብ ራሳችሁ ቁሙ። ሳትቀደሙ በፊት ተጠንቀቁ። እግዚአብሔርን ጠብቀኝ የምለው እኮ እኔ ራሴ ቀንበሪ ናስቼ መሆናል የሚረዳኝ ለመካከል አትራቅ የሚጠቅ ስለጠፈ ቤት ነጥ እንዴት ነው የሚረዳ ቤት በኩል እንዲረዳ አንተ መንቀሳቀስ አለብን። ብዙዎቻችሁ ራሳችሁን ችግር ውስጥ ታስገቡና ፈጣሪ አለልኝ፣ ፈጣሪ ይረዳኛል። ፈጣሪ ያለለት ጅብ ይበላሻል። ፈጣሪ አለልኝ ብለሽ ጫካ ውስጥ ምትገቢ